ነጽዬ፣ እኔ ቆንጆ ምኑን አይተን እንፍረድ? የኔ ወዳጅ ምኑን አይተን እስቲ ምኑን አይተን እኛ አብርሽንና ርሽንና ሩታን በጣም ነው የምንወዳቸው፣ በጣም ነው የምናደንቃቸው። ሲቀጥል ደግሞ አንቺ ለአብርሽ የመቼው ፍቅረኛ ሆነሽ ስንተኛ ፍቅረኛ ሆነሽ? ምልል ፈልግ የመሰላችሁ ቤተሰብ እኛ የምናውቀው ሩታንና ፍቅርን ነው። እኔ ማቀው እንግዲህ ፍቅር የመጀመሪያው ፍቅረኛው እንደሆነች ነበረ ማቀው፣ አደለ? ከዛ ፍቅር ቤተሰብ አልፈቀደም፣ ከአብሪሽ ጋር ተለያዩ። ፍቅር ያው ቤተሰብ እንዳልፈቀደ ነግራው ተለያዩ። ከዛ አብሪሽ ጥሩ ስሜት ላልነበረም ራሱን ሁሉ በጋመድ ላይ ያጠፋ፣ በቃ ደስ የሚያይል፣ በቃ የሆነ ድብርት ውስጥ እንደነበረ በዛን ሰዓት እናቃለን፣ አደለ? ፍቅር የመጀመሪያ ፍቅረኛው እንደሆነች ነው የምናቀው። የልጅነቱ ፍቅረኛው እንግዲህ ፍቅር እንደሆነች ነው የምናቀው። ከዛ ቀጥሎ በስራ የሚገናኙ በምን የሚገናኙ ከሩታ ጋር ተገናኙ ፍቅር ጀመሩ። በዚህ ፍቅራቸው ላይ ብዙ መስዋዕት ከፈሉ፣ ብዙ ነገር ተባሉ፣ ብዙ ነገር ደረሰባቸው። ዛሬ ላይ ሽማግሌ ላኩ፣ ቀለበት አሰሩ፣ ሰርግ ደገሱ፣ የልጅ እናትና የልጅ አባት ሆኑ። እኛ የምናውቀው ይሄንን ነው። ነጺ እኛ ቅመሞች ምን አይተነሽ እንፍረድ? ሰው ባየው ነገር ነው አይደል የሚፈርደው። ቤተሰቦች እናንተው ፍረዱ ብላለች እንግዲህ። ወደ ዲላ ዩኒቨርሲቲ ሲሄድ አብርሽና ሩታ በስራ ነው የተገናኙት። ቅርብ ጊዜም ደግሞ ወደ አዲስ አበባ ስመጣ እናወራ ነበር። ሪከርዱም አለኝ፣ ማውጣትም ይቻላል። ሲቀጥል ደግሞ የአብርሽ አድናቂዎች ወዳጆች ይመስሉኛል፣ በውስጥም በውጭም እያስፈራሩኝ ነው። አዎ የአብርሽና የሩት አድናቂዎች ብዙ ናቸው። የሚወዷቸው የሚያደንቋቸው፣ የሚያከብሯቸው በአብርሽና በሩታ ከመጣሽ አይፋቱሽም። እውነቴን ነው ምልሽ። ሲቀጥል ደግሞ ፎቶውንም አቀናብረው ይሁን ያለፈ ቪዲዮም እንግዲህ የተዘጋም ፋይል ይሁን አውጥተው በአብርሽና በሩታ ወይም ደግሞ በአብርሽ ብሰሪ ትፈምሻለሽ ብለው የገፋፉሽም አልጠቀሙሽም። እውነት አልጠቀሙሽም። ምክንያቱም የመዳም ቅመሞች ደህና ነገር ይዘሽላቸው ዩቱብ ላይ ከመጣሽ እጃቸውን ዘርግተው ይቀበሉሻል። ማንንም እያሳደጉ ነው የመጣሽበት መንገድ። ነዚህ ስህተት ነው ስህተት ነው እውነት። ስንተኛው ፍቅረኛ ነበርሽሽ? የመጀመሪያው ነሽ? ከፍቅር ቀጥሎ ከፍቅር ቀጥሎ ከሆንሽ የተዘጋ ከፍቅር በፊት ከሆንሽ የተዘጋ ፋይል ለው። ዛሬ ምን ተገኝቶ ነው ታዲያ በሩታ ጊዜ መጣሹ? እሺ በሩታ ጊዜ የመጣሹ ምን ተገኝቶ ነው? ከፍቅር ቀጥሎ አላየንሽም መቼም። በዛን ሰዓት ዩቱብ ቻናል የለም እንዳንል አብርሽ ይሰራ ነበር አደለ እንዴ? ከፍቅር ቀጥሎ የመጣውን ከዛ ሩታ ናት ብትይ እሺ፣ በዛን ሰዓት ስታጽናኙ አይተናል፣ ፍቅረኛው ነበረሽ ብለን ለመፍረድ እንችላለን አይደል እንደ ቤተሰቦቼ። አሁን ግን ነጽዬ ምን አይተን እንፍረድ? ከቻልሽ ካልቻልሽ፣ የኔ ቆንጆ ከአብርሽና ከሩታ ሕይወት ውስጥ የድራማሽን ይዘሽ ውጭ። በናትሽ የልጆቹን ትዳር አታንገጫቅጪ። አብርሽ የድሮ ሚሆን የአሁን ፍቅረኛሽም ይሆን ለአንቺ አይጠቅምሽም። ሽማግሌ ልኳል፣ ቀለበት አስረዋል፣ ሰርግ ደግሰዋል፣ ልጅም ሊወልዱ ነኮ በቃ ይሄ ነው የልጅም አባት ሊሆኑ፣ ምን ይሰራልሻል አብርሽ? አሁን አንቺ በሚዲያ ራስሽን አዋርደሽ ቤተሰቦችሽን አዋርደሽ አልቀሰሽ ብዙ ፋይሎችንም አወጣሽም አስገባሽም፣ ለአንቺ ውርደት እንጂ ጥቅም የለውም። እውነቴ ነው። ለአንቺ ምን አይጠቅምሽም አብርሽ። ከዚህ በኋላ የተደፋው አይታፈስም። ልጁ ከዚህ በኋላ የልጅ አባት ሊሆን ነው። ሲቀጥል ደግሞ እንደ ሴት የልጅቷንም ህይወት አትበጥብጭ፣ የሩታዬንም ህይወት አትበጥብጭ። እውነቴ ነው እምልሽ፣ ላይጠቅምሽ ነገር የሰው ተዳራት ታንገጫግጭ ትዳር የያዘ ሰው ሽማግሌ ልኮ ደግሶ ቤት የያዘ ስንት አመታቸው ነው ሩታና አብርሸ? እንኳን ከተገናኙ ዩቱብ ከጀመሩ ጀምሮ ያን ሁሉ ጊዜ የት ነበርሽ? የት ነበርሽ? እኔ ለምንድን ነው ሰው ትዳር ይዞ ህይወት ይዞ የማውቀው ኑሮ በሚኖርበት ሰዓት መታችሁ አንዳንድ ሰዎች የሰውን ህይወት ለመበጥበጥ የምትሞክሩት ለምን? ምን የምትጠቀሙት ነገ በእናንተስ ቢሆን? አሁን ትናንትና ሩታ ዩቱብ ስትሰራ ይቻታለን ጥሩ ስሜት ላይ አልነበረችም አይደለም? ጥሩ ስሜት አይታይም ፊቷ ላይ። ስለዚ አንቺ በእሷ ቦታ ብትኝስ ምን አይነት እኔ እንጃ። የድሮ ፋይል እያመጣሽ የሆነ ሰው ሲፈምስ ጥሩ ትዳር ሲይዝ ጥሩ ህይወት ሲኖረው እኔ ለምን እንደሆን በተለኛ ሴቶች የሆነ የድሮ ፋይል ጎርጉረን የድሮ የተዘጋ ፋይል አምጥተን የዛን ሰው ህይወት የመበጥበጥ ችሎታችን የሚገርም እኮ ነው። እውነቴን ነው ምለው። እንደውም ከቻች አብርሽ የድሮ ጓደኛሽ፣ ኖርማል ጓደኛሽ ከሆነ ቪዲዮ ዩቱብ ቻናል ልጀምር ነው ብለሽ ነግረሹ ብጀምሪ አይደለም። አንቺን ስንቱ በዙሪያቸው ስንቶቹን እያሳደጉ ነው። አብርሻቸው ታድጊ ነበረ። አብርሽ መልካም ልጅ ነው ሩታ መልካም ልጅ ናት መልካም ልብ ያላቸው ዛሬ ግን በእንደዚህ አይነት ሁኔታ መጥተሽ ልጅቷ ላይም እንደ ሴት ተጽዕኖ ባትፈጥሪ ትዳራቸውንም ባታንገጫግጪ ለአንቺ አይጠቅምሽም የህሊና ጸጸት እንጂ የህሊና ጽድቅ አታገኝበትም እውነቴን ነው ምልሽ ና ከቻልሽ ከቻልሽ ከህይወታቸው ብትወጪ ሌላው ደግሞ የአብርሽና የሩታ አድናቂዎች እውነቴን ነው ምልሽ በአብርሽና በሩታ ከመጣሽ አይፋቱሽም ምን ነው በቀረብኝ፣ እስከምት ድረስ ማለት ነው። በሌላ ስራ ብትመጪ መዳም ቅመሞች ስንቶቹን እያሳደጉ ነው፣ እጃቸውን ዘርግተው ይቀበሉሻል። እውነት በሌላ ስራ ብትመጪ፣ በሌላ ማ ከቻልሽ፣ ይህን ፋይል ዝጊ። ፋይል አለኝ ያወጣለሁ አስገባለሁ ምትሆን፣ ለአንቺም ለምትወልጃቸውም ልጆች ሚዲያ ያዘው ነገር መቼም አይጠፋም። ና ለልጆች መጥፎ ጠባሳ ታስቀምጫለች። ምንም አይነት ፋይል ብታወጪ አብርሽን የሚጎዳው የሚጠቅመው ነገር የለም። ወንድ ልጅ ነው። ያለፈ ታሪክ ነው። የተዘጋ ፋይል ነው። ምናልባት ትንሽ ትዳራቸውን ታንገጫግጭ ትችላለች፣ ሴቷ ላይ ትንሽ ተጽዕኖ ልፈቅድ ትችላለች። በቃ ከዚህ ውጭ ምን ያመጣ ጉዳይ የለም። አብርሽ አንቺ አይሆንም። ፋይሉን አወጣሹም አስገባሹም አብርሽ ጌታን ያንቺ መሆን አይችልም። ስለዚያ ይህን ድራማ ስሪ ብለው የሰራች ሰው መጀመሪያ ስንተኛው ፍቅረኛው ነበርሽ? ብለው የመዳም ቅመሞች ምንም ያመልጣቸው ነገር የለምና፣ ቢጠይቁኝ ስንተኛው ፍቅረኛው ነበርኩ ልበል ብለሽ እንትኑ ላይ ድርሰቱ ላይ መጠየቅ ነበረብሽ። ይሄ ድራማ እውነት ነው ብላችሁ ቤተሰቦቼ፣ ምክንያቱም ስንተኛ ናት? እሺ የመጀመሪያ ከሆንሽ ከዛ ፍቅር መጣች። የስንት አመት አስቡት። ሩታና አብርሸ ከተገናኙ ራሱ ስንት ጊዜያቸው ስንት አመት ሆናቸው? ያ ሁሉ ጊዜ የት ነበረች? ቤተሰቦች እናንተ ፍረዱኝ አለች። ለመፍረድ ይከብዳል። ሩታና አብርሽ ቢሆን አሁን እንፈርዳለን። ፍቅርና አብርሽ ቢሆኑ እንፈርዳለን። አንቺን ግን አላየንሽ። ምን አይተን እንፍረድ? እናት ስለዚ ያለ እውነት ይሄ ነው ማለት